ዛሬ በሄሏችን የአገሬ ሰው ነው የምናናግረው። አዎ ለማ፣ በጣም በጎ አድራጊ ቸር ለጋሽ፣ ከነባለቤት በጣም በጣም የሚገርም ነገር። በጣም የሚወዳቸው እናት አሉት። ለጥንካሬ መነሻዬ እናቴ ናቸው ብሎ እማሆይ ናቸው። ስለሳቸው አውርተው አይጠግም። ታውቃለህ፣ ሲነሳ ከዚህ ሲወጣ እንዴት እንደነበር ሰምቻለሁ። የእናቱ ምርቃት እስካሁን ድረስ እንደተከተለው ነው። ከሀረር ሲወጣ አርባ አምስት ዶላር ብቻ ይዞ ነው የወጣውና እንደውም ሙሌ ከአንቺ ጋር እኮ አንቺ የተማርሽበት ሀይስኩልም አንቺ የተማርሽበትም ኢሌመንተሪ ነው የተማረው ሀረርና እሱ ትምህርት ቤት እድለኛ ሳይሆን አይቀርም፣ ብዙ ስታሮች አፍትቶታል። እዛ ሀረር ያሉ ትምህርት ቤቶች ጠቅላላ የመንግስት ትምህርት ቤቶች በሙሉ ኮምፒውተር፣ ጀነሬተር አስገቡት ማለት ነው። ውሃ እየቆፈረ ያስወጣል፣ ብዙ ያስገባል። እንደውም ጁኒየር ትምህርት ቤትና ራስ መኮንን ተመሯል። እዛ ደግሞ ዲጂታል ላይብራሪ ከፍቷል። እያንዳንዱ ሽንት ቤት በርካታ ሽንት ቤት መጸዳጃ ቤት ሰርቶ አስረኩ። በቃ የሀረር ሰው የሚያውቀው በዚህ በደግነቱ ነው። አብረው ምን አለ መሰለ ባለቤቱ አንድ ላይ ነች እና ሁለቱ በስማቸው አለ ቋቋሙት ድርጅት አሜሪካ ነገርም ከገባ በኋላ ይሄ ለኢትዮጵያውያን ለአፍሪካውያን ለጥቁሮች ምሳሌ የሆነ ኢንቨስተር መሆን ችሏል። አዲስ ቪው የሚል የሪል ስቴትና የግንባታ ድርጅት አለው ከስምንት በላይ የተለያዩ የጃፓንን ጨምሮ የተለያዩ ሬስቶራንቶች ከፍተዋል። የራሱን የፋርማሲና የመድኃኒት ቅመማ ስራ የሚሰራ ነበር። ትምህርት እኮ መጀመሪያ ላይ ፋርማሲስት ነው። የሚገርም ነገር አሜሪካ ገብቶ ያልሰራው ስራ የለም። ደግሞ በእንትን ነው የሚያወራው ለመነሻዬ እነዚህ ነገሮችን አልተዋቸው። ያረሰው ስለሆንኩ ማዳላፊ አዳላ። ሄሎ ለማ። ሄሎ ሙሉ ዓለም። ሄሎ መሐመድ። ሄሎ ኢትዮጵያ። ለማ እንደምን አለ ደህና ነህ ወይ? እግዚአብሔር ይመስገን ደህና ነኝ። በጣም በጣም ረዥም ጊዜ ሆነ አደለም? ከኢትዮጵያ ከወጣ ሰላሳ ስድስት በአስራ ዘጠኝ መቶ በፈረንጆች አቆጣጠር ሰማንያ ዘጠኝ አይ ቲንክ በኢትዮጵያ ሰማኒያ ነው መሰለኝ። ወጣ ወጣ ልጆች፣ ቤተሰብ፣ ትዳር እንዴት ነው? ጥሩ ነው፣ ሁሉ ነገር ጥሩ ነው፣ እግዚአብሔር ይመስገን። እሰይ። አሁን የት ስቴት ነው ያለው? ባክግራውንድ፣ ከጀርባህ የሆነ በረዶ ነገር ይታየናል አይደለም? ለመጀመሪያ ጊዜ ትናንትና ሁለት ሺህ ሀያ አምስት በረዶ ትናንትና ጣለ እና ሁለተኛ ቀኑ ዛሬ እንዳሁም፣ ከቤትም አልወጣም፣ ከቤት ነው የምሰራው ዛሬ። በረዶ መንገዱ ጥሩ ስላልሆነ ቤት ቁጭ ብያለሁ። እኛ እንግዲህ በረዶ ብዙም ስለማናይ ለእኛ ብርቃችን ነው። ሁለት የሚያማምሩ እሾች እዛ ጋር አይቼ ነበረ። ጓደኞች አሉኝ ሁለት እሾች በጣም ያምራሉ። ኮቢ እና ቦቦ ይባላሉ። በጣም ጓደኞቼ ናቸው። አብረን ከስሪ አይጠፉ በጣም ወዳጅ ናቸው። እኛ እንግዲህ ያው የጥቅምት አልቆ ህዳርን ይዘናል። ብርዱ ትንሽ ለቀቅ እያለ ነው። እዚህ ኢትዮጵያ ብርድ ብርድ አይባልም አይደለ? የት እስቴት ነው አሁን ያለው አንተ? እኔ ምኖረ ኦሃዮ ይባላል ክሊቭላንድ የሚባል ከተማ ዘላ 36 ዓመት ረጅም ዓመት እኔ ስምህን ነው እንጂ በመልክ ራሱ አይቼ አላቅም። እንግዲህ ሀረር ተወልደ ነው አዲስ አበባ ያደግከው። ብዙ ጊዜ ስታወራ የምንሰማው አንተ በቃ ለአሁኑ ማንነቴ የእናቴ ተጽዕኖ ቀላል አይደለም ያልክ፣ እናትህን በጣም ትኮራባቸዋለህ፣ ታመሰግናለህ ወላጆችህን እና እስቲ ስለ እናት ስለማሆይ ንገረን እስቲ ምን ወረስክ ከሳቸው? ጥንካሬያቸው ምንድን ነው? እናቴ አሁን ዘጠና ዓመቷ ነው ከእኔ የዚህ ሁለት ሰዓት ራቅ ብላ ነው የምኖረው አሜሪካን ሀገር። የዛ ሀያ ሰባት ሀያ አምስት ዓመት ነው ገለማን የመጣችው እና ህይወቷን ሙሉ በሀቅ በታታሪነት በተግባር እያሳች ያሳደገችን እናት ነች። አሁን የማሆነች ዘጠና ዓመቷ ነው እንዳልኩች እና አሜሪካን ሀገር መታ ኢትዮጵያ ሳትማር ምንም ሳታውቀው ፊደል ትምህርት ቤት ነው የተማረችው። እዚህ ሀገር መጥታ እንግሊዝኛ ተምራ የአሜሪካ ዜግነት ያገኘች በስራ ዓለም ውስጥ በስልሳ ምናምን መጥታ መጥታ እዚህ ሀገር ጠራጊነት ተቀጥራ እየሰራች የኖረች አሁን በአሜሪካ ጡረታዋን አስጠብቃ እየኖረች ያለች ነች። ለእኛ ህይወታችን ሙሉ ራሷን ሳክሪፋይስ አድርጋ እዚህን ደረስ እዚህን ደረስ ያደረገችንን አንዳንድ ሰው በቴዎሪ ያሳያል፣ አንዳንድ ሰው ደግሞ በተግባር ያሳያል። እሷ ህይወቷ ሙሉ እየነገደችም ወድቃም እየተነሳች ጥሩ ኤግዛምፕል ሆና ለኛ አርአያ የሆነች እናት ነች እና በምትኖርበት ከተማ ተከብራ የምትኖር እናት ነች። አንተም ራስ ምርቃታቸው ደርሶሃል ይባላል። ምክንያቱም ያው ቅድም ከማሚ ጋር ስናወራ ነበር። ስጀመር አንተ ስትወጣ እና አሁን ያለህበት ደረጃ እጅግ አስገራሚ ነው። አይደለም አሁን በጣም አንተ የእናትህ ምርቃት እንደጠበቀህ ብዙ በብዙ የህይወትህ ውጣ ውረዶች በብዙ የህይወት መንገዶች አይተሃል። እንደውም ለማ በህይወቴ ላይ ህመም ወይም በሽታ ትልቁ አስተማሪዬ ነው ትላለህ እና ምንድን ነው እንዲህ እንድትል ያደረገህ? ምን ገጥሞህ ነው? እኔ ግርማ፣ ዛ ኮቪድ የመጣ ጊዜ በፈረንጆች ቶ ስትሮክ አድርገኝ ነበር። ያው ምክንያቱ ባይታወቅም አንዴ ብቻ ሳይሆን ሁለት ነው ስትሮክ ያደረገኝና የኤክስፔሪንስ ህይወትን ከተለየ አንገል እንዳደርገው አድርጎኛል። ከዛ ብዙ ተምሬያለሁኝ። የተማርኩትም አንደኛ ለምሳሌ የዛሬ አስራ ዓመት ብትጠይቀኝ በህይወት ውስጥ ሞስት ኢምፖርታንት ምንድን ነው ብትለኝ ገንዘብ ብለህ ነበረ። ግን ያ ፈተና ህይወትን ከተለያየ አንጻር እንዳየው፣ ለቤተሰብ ያለኝ ፍቅር እንዲጨምር፣ ገንዘብ ብቻ ህይወት እንዳልሆነ ብዙ ነገሮች በህይወት ውስጥ ኢምፖርታንት የሆኑ ነገሮች እንዳሉ ያስተማር ለምሳሌ ከቤተሰብ ጋር ጊዜ ማሳለፍ፣ ፕራዮሪቲ ማወቅ፣ ቅድሚያ ማወቅ፣ ጤና ኢምፖርታንት እንደሆነ፣ እምነት እነኛን ነገሮች እንድማር ነው ያደረገኝ። እና እኔ ሰዎች ብዙ ጊዜ መታመምን እንደ መጥፎ ነገር ይባል፣ ግን ለትምህርት ሊሰፉት እና በቃ ጥሩ ህይወቴን ወደተለየ ዳሬክሽን እንዳ ያደረገኝ ነገር ነው ህመሙ ማለት ይችላሉ። አሁን ብዙ ጊዜ ዛን ጊዜ ሐኪሞቼ ልኝ የነበረውን ብዙ ሰዎች ሲታመሙ እግዚአብሔር ለምን እንደዚህ እያደረገኝ እያለቀሱ ብለው ሊሚያቸውን ይፈልጋሉ። እኔ ግን ከመጀመሪያ ቀን ጀምሮ ምንድን ነው ማስተካከል ያለብኝ ምንድን ነው ፕራዮራታይዝ ማድረግብኝ የሚለውን እንዳይ አድርጎኝ ህይወቴን አሁን ገ በቀን አንድ ሳሰዋኝ ያለው አሁን አንቀሳቀስም ነበረ። አጋላይ ተኝቼ ነበረ። ባፍንጫ የነበረ መገበው ለሰውራት ያን ሁሉ ለኔ እንደ ኔጌቲቭ አለ ወትም እኔ እግዚአብሔር ትምህርት ለስተም ላይ ነው ቢ ህይወቴን አሁን ምንም በደስታ ኤቭሪ ዴይ እግዚአብሔርን እያመሰገነው ይኖር እንደዚህ ከለተለየ መንገድ እንዲያው አድርጎኛል። በጣም የሚገርመው ነገር ለማ ገና ስትወጣ እንግዲህ 45 ዶላር ይዘ በሶማሌ በኩል እንደወጣ ስታወራ ሰምቻለሁና እዛ ስትደርስ ምን ምን ስራ ሰራ አሁን በጣም ስኬታማ የሆንክ ኢንቨስተር ነህ ከሀያ በላይ ካምፓኒ አለ። መጀመሪያ ስትጀምር የሰራሃቸውን ስራዎች እስኪ ንገረን። አሜሪካን ሀገር ያልሰራሁት ነገር የለም። ታክሲ ነድቻለሁ፣ ጠራጊነት፣ ፋብሪካ ውስጥ ቀጥሎ። እንዳውም የመጀመሪያው ኤክስፔሪየንስ ፋብሪካ ንብረ የተቀጠቁት ና ባልዲ መደደር ነበር እና እኛ ላብሾች እነዚህ አይነት ስራ ትንሽ ልምድ ይላል ማለት እና ስጀምረ በሁለተኛው ሶስተኛው ከአንገት የተጣምኩና አደጋጊቼ ጋር ሂጄ አንገት ጣም መሰለህ ስላት እኛ ስራ ነው እንጂ የተሰጠህ አንገትን አላጣመው አለች። እና በዛ መጣና ያልሰራው ስራ የለም። ታክሲነት ሰርቻለሁ፣ ምኮራበት ነገር ነው ዘበኝነት ሰርቻለሁ፣ ያልሰራው ስራ የለም። ልምድ ነው ብዬ ነው አሁን ለልጆቸው ጊዜ ምላቸው ስለ ኑሮ ነው ያላሰቡበት ያኔ ታክሲ አሁን ሁሉ ነገር ቢጠፋ ተመልሼ ታክሲ እየነዳ መኖር እችላለሁ፣ ይላል እና ጥሩ ኤክስፔሪንስ ነው። እዚያ ደረሰኝ። አሁን እኔ አሁን ሬስቶራንት ስሄድ ምግብ ሳዝ አስተናጋጆችን በጣም አፕሬ ነው ማናገራቸው። ለምን ስ ለምን ያኔ ስርችት ስላየሁት እንዴት ክቡር ያለው ስራ እንደሆነ ስለማት ልጆች ነው ሊገርማቸው። ከአንድ በላይ ምግብ ሳዝ ሁለት ሶስት ያላመላልሳቸውም፣ አፕሬያቸው ትምየ አፕሬት አድጌ ነው። ወጣም በጣም ሚገርም እንደው ግን አንድ ኢትዮጵያዊ አሜሪካን ነገር ሆኖ አንተ ባለህበት ደረጃ ሲደርስ ከአሜሪካኖቹ ተቀባይነት የማግኘት ነገር በትክክል ሰርተህ ጥረህ እዚህ እንደደረስ ያምናሉ። አንዳንድ ዜ ካለማወቅ አንዳንድ ሰዎች ሚናገሩ ንግግር አለ። በመንግስት ስብላታ እዚ ደረስ የሚመስላቸው ሰዎች አሉ። አደለም፣ እኛ እንደ ማንኛውም ሰው ጥረንግረን ዚ ደረስ ነው። ያው እኔና ባለቤቴን ሰርግ አድርገን ተጋብተን ስመጣ ለመጀመሪያ ጊዜ ገንዘባችንን በሰርግ ላይ አጥፍተን ለሰራተኞቻችን ምን ከፍለው ገንዘብ አልነበረን። ተበድር መኪና ና ስዥነጅ የከፈልኳቸው አስታውሳለሁ። ከዜሮ ነው ደሆነ አብረን የጀመርነው እና እዚህ የደረስነው። እዚህ ሀገር አንድ ነገር መሞሉለፍ መናገር የምችለው ማንም ስለፈለገበት ደረጃ ይችላል። መንገዱ አስቸጋሪ ቢሆንም ከሰራ ከጣር እግዚአብሔር ከረዳ

ባህረር በጣም ብዙ ስራ ሰርቷል። ሁሉም ሰው ያውቃል በትምህርት ቤቶች ላይ ያደረጋቸውን ነገር እናውቃለን። እንዲያው በጣም ያስገረመኝ ልንገ ልጠይቀው ለማ አዲስ አበባ ሆነ ጀላቲ ትሸጥባት የነበረች ቦታን አሁን ባለሀብት ከሆንክ በኋላ መጥተህ ገዝተሃት አዲስ አበባ ስትመጣ ማረፊያ ሆናለች። ይሄ መቼም በጣም የሚያስደንቅ ነገር ነው። በተለይ ለጀማሪ ወጣት ሰራተኞች በጣም ትምህርት ይሰጣል። ሌላው ባለሀብት ኢንቨስተር ከወንክ በኋላ አንድ ህንፃ ሰርተ ፈርሶብሃል። እስኪ ስለ እሱ አጫውተን። እዚያ ገር አንድ ነገር አለ። ጥቁር ስትሆኚ ህጉት ፕሌንት ፊልዱን ለነጭ እና ለጥቁር አንድ ነው። እኛ እኔና ባለቤቴ ይሄ አንድ ውልብት የሚባል ሰፈር ነው፣ የነጭ ሰፈር ነው። ወልሞ ዘጠና ፐርሰንቱ እንዲያውም የገርምሽ ያን በቀደም ፍርድ ቤት አንድ የሆነ ጉዳይ ነበረ። ባለቤቴ ለመቅረብ ሄደን ፍርድ ቤቱ ሰራተኞች ሁሉ እንዳለ ነጭ ናቸው። አስር ፐርሰንት ነው ከተማ ውስጥ ጥቁር ያለው፣ ግን ፍርድ ቤት የቀረበ ሰው ጠቅላላ እኛንም ጨምሮ አብዛኛው ጥቁር ነው። እና አንዳንድ ጊዜ እኔ እዚያ ገር ስኖር ሰላሳ ስድስት ዓመት በጥቁር ስለሆንኩኝ በደል ይደርስብኛል ብዬ አስቤ ይሄ ህንፃ ትልቅ ህንፃ ነበር ከተማ ውስጥ በአስር ፐርሰንቱ እዚያ ቢልንግ ላይ ነበር ቢኖረው እና እኔ ከቁጥጥር በሆነ ውጭ አንደኛ ዝናብ ነበረ። የመኪና ማቆሚያው ወደቀ፣ ተፈረሰ ማለት እና ባለቤቱ እኛ ማን እንደሆነ አያውቁም ነበር። እኔ በማግስቱ ተነስቼ ስሄድ ቴሌቪዥኑ፣ ሄሊኮፕተሩ፣ ድሮኑ ተሰብስቦ ስለሱ ነው የሚወራው እና ጥቁር መሆናችንን አበቡ። ከዛ በወጣ በኋላ እኛን ለማጥፋት፣ እኛን ለመጣት ያልሞከሩት ነገር አልነበረም። እኛ ግን እና ባለቤቴ ተመካክረን ባርገን ሮ ረች ዘንድ ሁሉ ነገር እንዳውም የዛሬ ሁለት ሳምንት ጨርሰን እና አለፈና እኔ አንድ ነገር ለአበሻው እዚያ አገር ነዋሪ ለመመክረው ነገር ጥቁር ስትሆኑ አንዳንዴ መጠንቀቅ ያስፈልጋል። ማድረግሽን እንደሚፈልጉ ሁሉ የሚጠሉሽ ሰዎች እንዳሉ ለማስፋት እንደ አንቺን ለሚወቁ ሰዎች እንዳሉ ሰዎች ማወቅ አለባቸው። እኔ አንድ የተማርኩን ነገር ሰው የሰውን ጥሩነት የሰውን መጥፎነትን ያየሁበት ይሄ ኤክስፔሪያንስ ነው። አንዳንድ ሰዎች ስቱርክ ለሚደሰቱ ሰዎች አሉ፣ እና ያን ይኖራሉ ብዬ አስቤ ያላት ነበር። እኔ እገርምሻለሁ፣ አንድ ሳምንት ነው አርባ አምስት ጊዜ ነው ቴሌቪዥን ላይ ቀረብ ነው። ወይና ባለቤቴ ፍርድ ቤት ስንመላለስ ሳምንት በጣም ጥቂት ሰዎች፣ ያልጠበኳቸው ሰዎች ናቸው አብረን ከኔ ጋር ፍርድ ቤት ይመላለሱ የነበረው እና በቃ የሰውን ጥሩነት እና የሰውን መጥፎነት ያየሁበት የተማርኩበት ስፒራንስ። አንድ የሶማሊኛ አባባል አለ ወንድ ልጅ ምጥ ነው እንጂ ሁሉን ችግር ያጋጥመዋል፣ ይላሉ እና ይሄ በገንዘብ የምትወጪው ችግር ችግር አይደለም። አሪፍ ያለው ጥሩ ኤክስፔሪየንስ ነው፣ ተምሬበታለሁ። አንዳንዴ ብዙ ስታርጊም መዘክራክ ይመጣል። እኔ ቁጭ ብዬ እራሴን እንደገመግም ያደረገኝ አሁን ከእንግዲህ ወራሪ ሊሆን ሰዎች ያሉ የሸጫ አዳዲስ ብቻ ነው ማለት ነው። ከዛ ኤክስፔሪየንስ ጥሩ ትምህርት ተምሬያለሁ። ግን የች ቤቷንስ ሙሉዬ ቅድም ያለች ድሮ እዚህ ጀላቲ ትሸጥባት የነበረውን ቤት አሁን ማረፊያ አርግሀታል እና ከሷ ቤት ጋር ያለህ አታች መንት ምንድን ነው? ይኸውልህ፣ ጀላቲ ካዛንጀስ ታስታውሳለህ። ቶተል አካባቢያን እኔ ልጆች እያለን የሶማሌ ጥሩን ጊዜ አዲስ አበባ መሰለኝ ነበረ። በጣም ይኸውልህ በጣም ጎበዝ ነጋዴ ነበረች እና ያኔ ከትምህርት ቤት ስትመጣ እስከምንዞር ጀላቲን እሸጥ ነበር። ባምቢስ ጋ እዛ ጋ እየወረድን ምናምን ይሸጥ ነበር ይጨራታ እዛ ነበር የተማርነው። አንድ ጊዜ አዲስ አበባ ቁጭ ብያን ደስ ብሎ ነገር በቃ ከዚህ ቦታ ቤት ለመግዛት ቻልኩ በሚል ሀሳብ ነው የገዛት እና የምኮራበት ነገር ነው። እኔ ጀላቲ ሸጬ ከስንት ዓመት በኋላ እጄን ሰላሽ ዝም የገዛት ብዬ ለዛን የገዛት ወደፊት እንግዲህ ጥሮታ መኖሪያ ያገኛል ብዬ ያሰባል። ግን በጣም በምን ይታወቃል መሰለ በጣም ትሁት ነው። ያው እንደምታየው በጎ አድራጊም ነው። ነገር ግን ይሄን ሰራኩ ይሄን እናረኩ ማለት አይወድም። ስለዚህ እኛ ለቤተሰቦቻችን ለማን ከሸኘን በኋላ በኋላ እነገራቸዋለን ሌላ ልጠይቅ የምፈልገው መሰለ ከአንድ የባስኬትቦል ተጫዋች ጋር በአንድ ወቅት ተገናኝታችሁ ነበር። እስቲ ስለ እሱ አጫውተን። እኔ በሙያዬ ፋርማሲስት ነኝ። በአንድ ወቅት ከም ትልቅ ፋርማሲ ነበረኝ በቤት ከምልዋኬ ወይም ከምልዋኬ ስተቦስ ነ ወደ አስር ስቴቶች ውስጥ ካሉት ስጥ በዚህ በኮምፓውንድ በሚባል በመቀመም አንደኛ የሆነ ፋርማሲ ነበረኝ እና የዛን ጊዜ የክሊቭላንድ ካብለርስ የሚባሉ ቲሞች ተጫዋቾቻቸው ከእኔ ነበር ሲጎዱ ቀመምላቸው። እኔ እና ፋርማሲስቶች ረዳቶች የማበሾች ናቸው እና አንድ ጊዜ ጥሎ ማለፍ ከአትላንታ ሃውክስ ጋር ሲጫወቱ ተጫዋቾቹ አንድ አራት ናቸው ምናምን አራት ተጫዋቾች ተጎድቶ ነበር እና ዶክተሩ ደወለኝና ይህ መላይ ቀመምና በፖስታ ቤት ላክልኝ። በአስቸቀ በአራት ሰዓታኒ ላኩለት ነው። ማታ ላይ እኔ እና ሰራተኞች ቁጭ ብለን ሲነ

ሐረር ጁኒር ተምርሃል ይመስለኛል። ጁኒር ተማር ራስ መኮንንም ተምርሃል ራስ መኮንንም ተምርሃል ግን ከአንስ ጋራ ጅጅጋ ነው የተማርኩት። ሄደህ ታውቃለህ ሐረር ከወጣህ በኋላ? ኤፕሪል ላይ እዛ ነበርኩኝ። አሁን አሁን አፕሪል ላይ እጅ ነበር ሄዛ ነው ለ ይባ ሄደን ለመጀመሪያ ጊዜ በኛ በኔና በባለቤቴ ልግስና የሐረር ተማሪዎች ለመጀመሪያ ጊዜ በኢትዮጵያ ውስጥ ጠቅላላ የመንግስት ተማሪዎችን የግል ተማሪዎችን በኮምፒውተር እንዲፈጠኑ አድርገንላቸዋል። እራስ መኮንንም ደግሞ ከዚህ በፊት የዛሬ አራት ዓመት ዲጂታል ላይብራሪ ሐምሳ ኮምፒውተር ገዝተንላቸው እኔና ባለቤቴ ትምህርት ቤቱ እንዲጠቀም ወደ ሰባ ሺህ መጽሐፍ ገደማ አውንሎድ አድርገንላቸው እንዲጠቀሙ አድርገንላቸዋል። በክልሉ አራሉስ ሰማንያ አምስት ፐርሰንት ተማሪ በማሳለፍ ሚኒስትሪ የራስ መኮንን ትምህርት ቤት ነው አንደኛ እና ባለፈው ጎብኝቼ ነበር እና በጣም በግሳለኝ ጠቅላላ ወደ ሶስት መቶ ኮምፒዩተር ገለማ ንሰጥናቸው። እንደ አቶ ለማ አንተና ባለቤትህ በእርዳታ ላይ በጣም ተሰማርታችኋል፣ ብዙ የቻሪቲ ስራዎችን ትሰራላችሁ። እንደው ምንድን ነው የተለየ ነገር የምታስቡት፣ በተለየ መንገድ ከቻሪቲው ጋር የተገናኘ መስራት የምታስቡት ነገር ምንድን ነው? እኛ እኔና ባሌ መቼ የተማክረን ሁለት እኛ እግዚአብሔር ብዙ ነገር አይደረጋለን። እኔን ከሞት አትርፎኛል እንደገና እድል ህይወት መኖር ሰጥኛል። ከምፈልገው በላይ እግዚአብሔር አርቆልኛ እና ለምን ዞረር ብለን አልረዳም በሚል ሀሳብ በመካከላ እያረዳን ያለ ነው። አንዳንድ ጓደኞችም እዚህ አሜሪካኖች በተለይ ይህን የምሰራውን ስራ እያሉ የሚደግፉን ጓደኞች ያሉ። አሁን ለምሳሌ በቀደም ሸንኮሩ ታይቀባልሻለ ሙላን ሸንኮር አሁን ወደ ሰማንያ አንድ ነዋሪዎች ሽንት ቤት የሌላቸውን ነበር ስርትን አስመረቅ ነው እንዳችቶ ሁለት ክፍለ ውስጥ ያንበ እና እንደዚህ እንደዚህ አይነት ነገሮች እናደርጋለን። ይሄንንም ላደርግ ያነሳሳን በታሪክ ከዚህ በላይ እንግዲህ ምንም አያደረግልን የኔ ጎረቤቶች በሊኮፕተር በራሳቸው አይሮፕላን የሚሄዱ ሰዎች ናቸው። አረን የመጣሁት እና እዚህ ከቤቴ ስወጣ ጊዜ እግዚአብሔርን እያመሰገንኩ ውሃም የከርሰ ምድር ውሃ ከመሬት እያወጣ ያስረከበበት ብዙ ቦታ አለ። ለማና ዶክተር ገነት ፋውንዴሽን ብዙ ነው የሚሰራ። እና መቼ ትመጣለህ ለማ? አንድ ቀን ብቅ እላለሁ። በቅርቡ ብቅ ለማለት ትሞክራለህ? አሁን እንዳልኩህ ስራ በጣም ቀንሻለሁ። መጓጓት እችላለሁ። ሁለት ዜጎች አሉኝ። ልጇ ልጄ ወደ ዩኒቨርሲቲ የሚቀጥለው አመት ስለምጠባ ከዛ በኋላ እኔና ባለቤቴ ጊዜ ይኖራልና ብዙ ወደ ኢትዮጵያ ለመምጣት አስባል። እንደዋቶ ለማ አዲስ ቪው የሚል ድርጅቶች አሉ አደል አዲስ ቪው ነው የድርጅቶቻችሁ መጠሪያ አዲስ ቪው የሚባለው አፓርትመንት ነው የሰራው አፓርትመንቶች ግን አዲስ ቪው ወይም ያንተ ድርጅቶች የንግድ ድርጅቶች አብዛኞቹ አሜሪካን ነው አደል ያሉት እችላለሁ እና እሱም ለማስተማር ነው እኔ በአንድ ወቅት ወደ አንድ ስ መቶ ሰራተኞች የነበረው ወቅት ነበረ እና ስራ ማንቀሳቀስ እችላለሁ እኔ አሁን ባለቤት ው ጊዜ የምትለው ነገር አለ እኔ አንድን ነገር መፍጠር እችላለሁ ግን ማስተዳደር ላይ ሽ ደካማ ነኝ ስፓት ማስተዳደር ላይ ጎብዝ ያላት እና ግን አይዲያዎችን ማምጣት እኔ አሁን መንገድ ላይ ቆመያቼ ይሄ ቢዝነስ ያዋጣል አይዋጣም መንገድ እችላለሁ ካለኝ ኤክስፔሪንስ

ለማስተማሪያ እንዲሆን የአቶ ለማ ህይወት እዚህም ሀገር ላሉት ወጣቶች፣ አሜሪካን ሀገር ለሚሄዱት አሜሪካን ሀገር ሄደህ በዝቅተኛ ደረጃ ብዙ ስራዎችን ሰርተሃል። ነገር ከን ቀደም በከፍተኛ ደረጃ ወደ ኢንቨስትመንት የተሸጋገርክበት ጊዜ እና አጋጣሚ ምንድን ነው? ምን ምን ሰራህ? እሱን ከአንተ አንደበት ቢሰሙት ጥሩ ነው። እኔ በልጅነቴ እንዳኩሽናቴ ሁልጊዜ እየነገደች ስላሳየችኝ የንግድ

ከዛ ህንፃዎችን አካላዊ ጀመርኩ፣ ከዛ መገንባት ጀመርኩ። ያልሰራው ስራ የለም እና ሬስቶራንቶች፣ የጃፓኒስ ሬስቶራንት ከፈትኩ፣ ከሆኑ በራሴ ስሜ ችክን ሬስቶራንቶች ሰራሁ። እና ሩ ጊዜ እየተገብ ምንድ አንድ አባባል አለ ሀገራችን ከተጋደመ ቀበሮ ዘነው ከተጋደመ አንበሳ ዞሮ ዞሮ ያለ ቀበሮ ይሻላል። እና ጊዜ ይገላበጣል። ያ ደግሞ ጠቀመኝ። በጣም ጠቅመህ እ ፎርብስ ላይ እንጠብቅ ወይስ ፎርብስ ላይ ገብተሃል? እኔ ቅርባል። አሁን እንግዲህ በኋላ ገንዘብ ያሰራ ነገር አልፈለግም። አሁን ብዙ ሰዎች አሁን ላስት ዊክ ሁለት ትልቅ የአንድ አስራ ሁለት ቢሊዮን ዳላር ካምፓኒ ቫይስ ፕሬዚዳንት ደውሎልኝ፣ ለምን አብረን አንድ ነገር እንስራ፣ አንድ ፕሮጀክት አለኝ። አሁን ገንዘብ አልፈልግም። እንፈልገው በሰላም በጤና መኖርና ያለኝን ይባርክልኝ ብዬ መኖር እንፈልገው እንጂ አሁን አዲስ ቢሆን የሚለው ጋር ትልቅ መሬቶች አሉ፣ የሚመስሉ ብዙ መስራት የምንችላቸውን ሰዎች አሉ፣ ፍላጎትም የለኝም ለመስራት። በቃ ሰላሜን እና ጤናዬን ከቤተሰብ ጋር ጎች ጋር ከባድ ቤቴ ጋር እና በቃ እንጆ እያሮፕላይ ነው የምፈልገው እንጂ ገንዘብ ምን ያፈልግ ነገ። ለማ እንግዲህ፣ አሁን እኛ የአንተን ስራና የህይወት ልምድህን በዚች አጭር ሰዓት መጨረስ አንችልም። ስትመጣ ግን እሑድ ቤት መጥተህ ደግሞ ቤት ለእንግዳ ላይ አቅርበን በሰፊው እናወራለን እና በጣም ደስ ብሎናል ስለተገናኘን። የዛሬ ውይይታችን ግን ከአንተ ጋር የተገናኘንበት ዋናው ነገር በጎነት፣ ደግነት፣ መረዳዳት ላይ ነው እና ከዚህ ጋር ሰዎች ህይወታቸው ሲስተካከልላቸው ቀና ሲሆኑ ይሄ ፋውንዴሽን አቋቁመው ለሌሎች መትረፍን እንዲያዘወትሩ ምን ትላለህ አንተ? ይገርምሃል፣ አሁን አሜሪካን አሜሪካን ያደረገው ፋት ያላችሁ ሰዎች ያላቸውን ገንዘብ አሁን እነ ብልጌት ገንዘባቸውን ለሊጎቻቸው አልሰጡ ለፋንዴሽን የሰጡ እኔ ራሴ በነሱ ደረጃ ማወዳደር ሲሆን አሁን ብዙ ሀብታሞች ዛሬ መቶ ዓመት የሞቱ ሰዎች መንገዶች፣ ላይብራሪዎች በስማቸው ይጠራል። ይሄ ባህል ኢትዮጵያ ውስጥ ኢትዮጵያ ውስጥ አንድ ሁለት ነገር ሰው የሚፈልገው ልግስና ዳይቤትሮ ሲያደረግልን ዞር ብለ ደግሞ ተጎና ያለውን መርዳት አሁን የአሜሪካኖች ባህል እንደዛ አሁን የዚህ ጎረቤቶች ያሉ

እኔ ዜ የደረስኩት ሁልጊዜ የምናገረው ነገር አለ። እኔ የተማርኩት በአማራ ሳ ገበሬ በሸጠው ሚዳ በነፃ ምንም አንድ ብር ሳላወጣ እና እግዚአብሔር እዚህ ደረጃ ዙር ይብረዳቸው። ምንም አይደለም ይሄ መሆን ያለበት ነገር ነው ብዬ አስባለሁ። አንድ ነገር ግን እዚህ ጋር መናገር የምፈልገው ስለ አበሻ ባህል አንዳንዱ ሰው ኢትዮጵያ የማታስበው ነገር ነው። እኛ ሀገር ትንሽ በሴቶች እውቅና ሰጥ እኔ አሁን ባለቤቴ እዚህ የደረሱ በባለቤቴ አብረን ነው የሰራ ነው አብረን ነው እዚህ የደረስነው፣ አብረን የለፋ ነው የልጆቿን ልጅ ወላድ አንድ ሳምንት ቤት ሳትቀመን ቢዝነስ ፕሮግራም አድርገ የነበረው እና ብዙ ጊዜ ነው ያለ የተገነዘቡ ነገር ኢትዮጵያ መጥቼ ሕንፃዎች እንኳ ሲገርሙ የእንትና የበደዶ ሕንፃ ነው እንጂ የሙራለም ሕንፃ ብሎ አይነገር ግዜ ወንድ ነው የሚነገርለት እኔ ከብዙ ሰዎች ጋር ከራከራሉ። የለማ ህንፃ ነው የለማ ህንፃ ብቻ ነው፣ የገነት ህንፃ ነው፣ የለማና የገነት ህንፃ ግን። ይሄ ባህል እኛ ሀገር ቢደረብበት ጥሩ ነው ብዬ አስባለሁ። እኔ እና እሷ አብረን ከዜሮ ተነስተን እዚህ የደረስነው አለ፣ እሷ እኔ እዚህ አልደርስም ነበር እና ሀገራችን፣ እንዲያው ይሄ ባህል ቢዳብር ደስ ይለኛል። እንዴት ያልሽ ሙላ ለማትስማሚ? ይሄ እኮ ትክክለኛ እኔ የምፈልገውን ነገር ነው ያነሳው። በእውነት ደስ የሚል ሀሳብ ነው፣ ይህ ለዚ ነው ግን የማስበው። አሁንም ጤና እና እድሜ አብዝቶ ይስጥህ ለማ፣ ላደረግከው ነገር በእሁድ ቤት ስም፣ በሀረር ህዝብ ስም፣ በኢትዮጵያኖች ስም በጣም እናመሰግናለን።